ሁት የናት ዛሬ ወሳኝ ወሳኝ ነገሮች ተናግረዋል። እንዲሁም ደግሞ ግን እኔ ያልገባኝ አንድ ነገር አለ። እሱ ምንድን ነው ካላችሁ፣ ሩታ መጀመሪያ ላይ እኮ ነገሮች እንዲስተካከሉ ምናምን ነገር ጥረት አድርጋለ ሁላችንም እንደምናቀው። ግን አብርሽ ነው ያኔ አቁም ያልተ አቁም የተባለውን ነገር ያላቁመው አብርሽ ነው። ተው የተባለውን ነገር ያልተወው አብርሽ ነው እንጂ ሩታ መጀመሪያ ላይ ነገሩ ወደ ህግ ከመድረሱ በፊት ምናምን ነገሮችን ለማስተካከል ወይም ደግሞ ይቅር ብላው አብራው ለመኖር ምናምን ብዙ ሙከራዎችን አድርጋለይ የሩታ ቢረሳ ማርክ ጋር ሆኖ ለራሱ ያደረጉት ነገር አይረሳም። በጣም ብዙ ለፍተዋል፣ ግን አብርሽ ተው የተባለውን ነገር አልተውም በማለት ነው እስካሁንም እስከ ህግም እነዚህ ልጆች የደረሱት ማለት ነው። ግን ደግሞ እናት ለልጇ ወልይናት ይባል የለ እናቶች፣ እናቷም የተናገሩት የሩት ይናት የተናገሩትም ልክ ነው ማለት በቃ የእሷን ህመም የእሷን ስሜት መረዳታል። እጎኗ ሲሆን የበልጥ ይረዳታል። አሁን በርቁ ስለሆነ ያኔ ምን አይነት ሁኔታ ላይ እንዳለች ምን አይነት ነገር እያሳለፈች እንደሆነ እንዴት እንደሚከብድ ያለው ነገር ምናምን አያውቅም። ግን አብሯት ምናምን ሲሆን ነገሮችን ይረዳል። እንደገናም ደግሞ ባል ከጎን ሲሆን ምጥ ይቀላል ይባላል እንደ ተረቱ ማለት ነው። እውነት ሲሆን ውሸት አላውቅም። ምጥ የሚያቀለው አላህ ነው ግን ባል ከጎን ሲሆን ምጥ ይቀላል ምናምን የሚባል ወሬ ስታራት ሰምቻለሁኝ። እና በዚህ በዛ ሰዓት ከጎኗ ቢሆን ለሱም ለሷም በጣም አሪፍ ነው። ለሱም ልጁን ልጁን እዛው ባይን ማለት እንደ ሌላ ሰው አሁን ሩታ ወልዳ ምናምን እንደ ኖርማል ወይም እንደ እህት፣ እንዳ ክስት እንዳ ጎት ምናምን ባል ሚስቱ ወልዳለች ና ቶሎ ምናምን ከሚባል ይልቅስ እዛው ጎኗ ሆኖ ብትወልድ አሪፍ ነው። ልዩነት አለው፣ በጣም ትልቅ ልዩነት አለው። እዛ ከጎኑ ሆኖ ስትወልድ ማየትና ግን እንደ ማንኛውም ሰው ሚስት ወልድ ያለችና እና ቶሎ ተብሎ ተጠርቶ መቶ ምናምን እንደዛ ያለው እና ያኛው ልዩነት አለው። ስለዚህ አብረው ቢሆኑ፣ እኔ በነገራችን ላይ በጣም ነው ደስ የሚለኝ። እኔ ብዙ ጊዜ ሩታና አብሮች ባይለያዩ ምናምን የምለው ማለት ነው። ግን ድራማ ነው እነሱ። ሲጀመር እንዳልተለያዩ ብዙዎቻችን እናቃለን፣ እንዳልተጣሉም እናቃለን። ግን በድራማው ላይ ስንሄድ ነው በድራማው ላይ ስንሰጥ፣ ባይለያዩ አሪፍ ነው፣ ባይጣሉም አሪፍ ነው እና እንግዲህ ማዘር የተናገሩት ነገር እውነታቸውን ነው። ነገሮች ፈጥነው ወደ ህግ መሄድ የለባቸው ነበረ። ቤተሰብ እያለ እናት አባት እያለ እህት ወንድም እያለ ዘመድ እያለ ነገሮች ቶሎ ፈጥነው ህግ ላይ የመፋታት ሁኔታ እንደዚህ ፈጥነው ህግ ላይ መሄድ ምናምን ነገር አስፈላጊ አልነበረም። እነሱ በጣም እንጃ እንዲታይቷቸው እንደሆነ አላውቅም። ቤተሰቦቻቸው እያሉ ቶሎ ብለው ወደ ህግ ሄዱት ለመፋታት ማለት ነው። እንዲ ማለት ጋሽዬም አሉ እንግዲህ የሩታ ቤተሰቦችም አሉ የአብርሽ እናትም አሉ። ይሁላ ሰው እያለ ቤተሰብ እንኳን ባይኖር እናት አባት እንኳን ባይኖር አጎት ወንድም ካለ እነዛን ረግጦ ህግ መሄድ ምናምን አስፈላጊ አይደለም። ለቤተሰብ ለራሱ ዲስሪስፔክት ማድረግ ነው። ምክንያቱም ማለት ቤተሰብ ሊያስተካክለውም ላያስተካክለውም ይችላል። ነገር ግን መጀመሪያ ከቤተሰብ ጋር ያለውን ነገር መማከር ጥሩ ነው። ቤተሰብ ማስገባት አሪፍ ነው። ነገሮችም ቀለል ይላሉ ማለት ነው። የተካበዱት ነገሮች ቀለል ይላሉ። ከህግ ጋር ርጦ ከመሄድ ይልቅስ ቤተሰብ ጋር ቢሄዱ ወይ እስከዛ ላይ ታርቀው ምናምን ነገር አንድ ላይ ሆኖም ሊሆን ይችላል፣ ወይም ደግሞ ተለያይተው ሊሆን ይችላል። አሁን ግን ህግ በህግ ነው የጀመሩት ነገሩን። እስካሁን ድረስ ወይ አልተለያዩምም ወይም ደግሞ አልታረቁምም። ቀጠሮ ላይ ቀጠሮ ላይ ነው ያሉት ማለት ነው። ህግ እንደዚህ ነው፣ ቀጠሮ ነው የሚያበዛው ማለት ነው። ቤተሰብ ግን ወይ ያስታረቃል ወይ ያለያያልና ቤተሰቦቻቸውን ረግጠው ወደዛ መሄዳቸው አብረሽም ሆነ ሩትዬ ጥፋት አለባቸው ብዬ ነው ማስበው። ምክንያቱም ቤተሰቦቻቸውን እርግጠው መሄድ የለባቸውም ነበር። ለቤተሰቦቻቸው ነገሮችን ማካፈል አያችሁ አደለም፣ ዙሮ ዙሮ ቤተሰብ ነው። አሁን ሩትዬ መጀመሪያ ላይ ቤተሰቦቿን እንደዚህ እንትና አላለቻቸውም ነበረ። ግን አሁን ላይ ነው ቤተሰቦቿ ጋር እንትን ያለቻቸው። እና ነገሮች ማንኛውም ነገር ምንም ነገር ዙሮ ተዘዝሮ ቤተሰብ ጋር ነው የሚወርቀው ወይም ደግሞ ቤተሰብ ጋር ነው የሚደርሰው ማለት ነው። ምንም ምንም ነገር ማለት ነው። ስለዚህ እንደዛ ከሚሆን ቀድሞ ነገሮችን የተጀመሩትን ነገሮች ቀድሞ ከቤተሰብ ጋር መማከሩ አሪፍ ነው። ነገሮች የማይሆኑ ቦታ ከደረሱ በኋላ ዝብርርቅ ካሉ በኋላ ምናምን ምናምን እንደገና ቤተሰብ ይግባ ምናምን ከሚባል ይልቅስ ከመጀመሪያውንም ቤተሰብ ማስገባቱ በጣም አሪፍ ነው ብዬ አስባለሁ፣ እንደኔ ሀሳብ ማለት ነው። ስለዚህ አሁንም ቅርብ ነው አሁንም ቅርብ ነው። ቤተሰቦቻቸውን እንደዚህ ሰብስበው ጥሩ ሀሳብ ነው ያመጡት። የሩታ እናትም ሆኑም እህትም ጥሩ ሀሳብ ነው ያመጡት። ቤተሰብ ተሰብስበው ምናምን ነገር እንግዲህ አብርሽ ይቅርታ መጠየቅ ካለበትም ይቅርታ ይጠይቃል። ወርዶ ተብሏል። አዎ፣ በደንብ ነው ይቅርታ የሚጠይቃት በደንብ ማለት ነው። በነገራችን ላይ ሩታም ጥፋት ሊኖራት ይችላል እኮ ግን እሷ ጥፍታ ሊሆን ይችላል ግን ደግሞ አብርሽ ለነገሮች በጣም ፈጥኗል። ያኔ ኦዲንስን ለማናደድ የሚሆን ሩታን ለማናደድ የሚሆን ወይም ደግሞ ኦዲንስ ይሄን ነገር አታደርግተው ምናምን ነገር ስለምንለው ወይም ደግሞ እች ልጅ ተቀባይነት ታገኛለች ምናምን ተቀባይነት ካገኘች ከኔ ጋር ትቀጥላለች ምናምን ብሎ አስቦ ይሁን አላቅም ብቻ ግን ታው ስንለው የባሰበት ነበር። የማይሆን ፎቶዎች ነበር ከዛች ጋር የሚለቀው ምናምን የማይሆን ቪዲዮ፣ ብቻ አይታችኋል። ብዙ ነገር በቲክቶክም፣ በኢንስታግራም ምናምን ዩቲዩብ ላይ ሳይሆን የሚካሄደው ነገር ከሄር የሚለው ወይም ከዝጡ ዝጧ ጋ ማለት ነው። ትናንትና ደግሞ በጣም ያሰቀ ቪዲዮ ወደ ወንድነት ተቀይር። አልመጣችም ይቅር ይበልሽ ማለት ነው። እውነት እኔ በንግግሯ ነው ያወኳት የእውነት ሌላ ሰው መስላኝ ነበር። ግን በንግግሯ በደንብ ነው የምታስታውቀው ማለት ነው። ተመካክረውን የሰሩት አሁን ያንን ድምጽ እየሰማ ያንን ድምጽ እየሰማ አብርሽ አሁን ሌላ ወንድ ነው ብሎ ያምናል። እና ሰው ግን መታረቃቸው በጣም ከሚፈልጉ አብርሽ እና ሩታ አንድ ላይ መሆናቸውን ከሚፈልጉ ሰዎች መሀል እኔም አንደኛ ነኝ። በጣም ነው የምፈልገው አንድ ላይ መስራታቸውን ማለት ያላቸው በቃ ለእርገት ያላቸው ነገር ምናምን ደስ ይለኛል። ብዙ ጊዜ ነው የምናገረው በጥንካራቸው ዙሪያ ብዙ ጊዜ በእያንዳንዱ ቪዲዮ ላይ ነው የምናገረው። እኔ ከዩቲዩበር እንደነሱ ጠንካራ ያው ብዙ ነገሮችን ቢዋሹ አላየሁም። እና ደግሞ አሉ ብዙ ጠንካራ ዩቱበሮች እና ያኔ ማን ከየት ነው የተነሳው ብላችሁ ስታስቡ ነው ማን ነው ማለት ትንሽ ከከፍታ ላይ እየተነሳና እንደገና ደግሞ በጣም ዝቅታ ላይ ሆኖ የተነሳ ሰው ስታመዛዝኑት፣ በቃ ይሆናል ይሄ ሰውማ በጣም ጎበዝ ነው ብላችሁ እንትን ትሉት የለም እና ሩታና ናብርሽም ብርሽም ብዙ ነገር ሲያሳልፉ ስላየዋቸው ከመጀመሪያ ሲጀምሩ አጀምሮ እና አሁንም አንድ ላይ ሆኖ እንዲሰሩ አንድ ላይ ሆኖ ነገሮችን እንትን እንዲሉ ምናምን ነገር በቃ ህይወታቸውን እንዲመሩ ትዳራቸውን እንዲመሩ ምናምን ልጃቸውን እንዲያሳድጉ ምናምን ለሌላ ሰው ተምሳሌት እንዲሆኑ ምናምን ነው የምፈልገው አንድ ላይ ሆኖ። ግን በመሀል የሰሩት ድራማ ምንም ትምህርት የማይሰጥ እንዲሁም ደግሞ ለሌላ ሰው ለራሱ በጣም የሚያስጠላ ነገር ነው። አሁን ባለትዳር ወንድ ሚስቱ ስታራይ ከሌላ ሲጋ ሄደ፣ ከዛ ጋር ከሌላ ሲጋ ሄዱ ሚስቱን ማስለቀስ ማስከፋት ምናምን ምናምን ሌላ ሰው ለራሱ ነገ አስር ዓመት እነዚህ ልጆች በጣም ብዙ ሰው ነው የሚከታተላቸው። በጣም ነገ አስር ዓመት ልጅ ምናምን ነገር ምን ይማራል አሁን ከነሱ እና የሰሩት ድራማ? አሁን ያኔ ለነሱ ነው እንጂ የተመቻቸው፣ ለተመልካችም ሆነ ለሚከታተላቸው ሰው በጣም ያስጠላ ማይሆን ደስ የማይል ነገር ነው። ግን አሁንም ይበቃል፣ አሁንም መጃጃል ይበቃል። ለሆነት ይታረቁ፣ አንድ ላይ ይሁኑ፣ አብረው ይምጡ፣ አብረው ይስሩ፣ እሷን በሰላም ትውለድ። ስለዚህ በምትፈልገው ነገር በሚያስፈልጋት ነገር ሁሌም ከጎኗ ይሁን። አብረው ይምጡ፣ አብረው ይስሩ። እኛ የምንፈልገው እሱን ነው እና እንደዛ ነው እላችኋለሁ። ወደ ገሌ ልጆች በያላችሁ በሰላማችሁ ብዙ ትረፊ ይበልኝ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ደግሞ ማለት ነው አስር ሺህ ያስገብኝ ባይ